እንግዲህ ዋናው መሰረታዊውን ነገር ያነሱልን ኦርቶዶክሳዊ ተዋህዶ ቤተ ክርስቲያን ኢየሱስ ክርስቶስን ምን ብላ ታምናለች ለሚለው ጸሎተ ሃይማኖትን በተለይ በጸሎተ ሃይማኖት ላይ የተደነገጉትን አስራ ሁለቱን አእማድ ወይም መሰረታዊ ነገሮች አንስተውልናል። ወደ ሊቀ ሊቃውንት ስሙር አላምረው ደግሞ የመጣው ምንድን ነው? አሁን እንግዲህ በጸሎተ ሃይማኖት ላይ ተደንግገው የተቀመጡ ነገሮች አሉ። ኢየሱስ ክርስቶስ እግዚአብሔር ነው፣ የባሕርይ አምላክ ነው፣ ፈጣሪ ነው እምቅድመ ዓለም ነበር የሚሉት ነገሮች ተነስተዋልና እነዚህ በጸሎት ሃይማኖት ላይ በድንጋጌ የተቀመጡት የተቀመጡትን ሀሳቦች እስቲ እርስዎ ደግሞ ከቅዱሳት መጽሐፍት አንጻር ቢመለከቱልን እና ወደ ቀጣዩ ጥያቄዎች ብንሄድ። ነገረ ክርስቶስ ሲባል ትምህርተ ክርስቶስ ማለት ነው። ትምህርተ ክርስቶስ ስንልም ራሱ ክርስቶስ አምላካችን ስለ ራሱ የተናገረውን ነገር ያጠቃልላል። ነገረ ክርስቶስ ትምህርተ ክርስቶስ ስንል አምላካችን ስለ ራሱ የተናገረው ነቢያት፣ ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት፣ ሊቃውንት ስለሱ እሱ የጻፉት፣ የተናገሩት፣ ያስተማሩት ትምህርትን ያጠቃልላል። ነገረ ወይም ትምህርተ ክርስቶስ ስንል፣ ነገረ ክርስቶስ ቃል በቃል ምናልባት በብዙ መጽሐፍት ላይ ያገኝ ይችላል ንግግሩ። ስለዚህ በዚህ ነገረ ክርስቶስ በሚለው ቃል ውስጥ በመዝሙር 119 ያለውን ቃል ብንዋስ ቁጥር መቶ ሰላሳ ገደማ ነገረ ቃልከ ያበርህ ወይ ያጠብብህ ሕፃናተ ነገረ ቃልከ ማለት የቃልህ ትምህርት ወይም የቃልነትህ ትምህርት ያበርህ ወይ ያጠብብህ ሕፃናተ ሕፃናትን ጥበብኞች ያደርጋል ብሩህ ያደርጋል በማለት ነገረ ቃል ከማለት ነገረ ክርስቶስ ማለት ነው። ቃል ከሚለው ክርስቶስ አምላካችንን ነው። በሌላ መልኩ ነገረ ክርስቶስ ማለት በሌላ አነጋገር ተከለ ቅዱስ ጳውሎስ ወነገረ መስቀል ውስጥ የሚለው ነገረ መስቀል ስንልም ነገረ ክርስቶስ እንደምንለው ሁሉ ትምህርተ መስቀል እንደማለት ነው። ተዋህዶ የምንለው ያው ብዙዎቻችሁ ወጣቶች አንባቢዎች ናችሁ፣ ብዙ መጻሕፍትን አይታችኋል፣ ተምራችኋል ብዬ ተስፋ አድርጋለሁ። ተዋህዶ ማለት ሁለት ቦታ ያለ ነው። አንደኛው በምስጢረ ስላሴ ያለ ተዋህዶ ነው። በኋላ ጥያቄ ሆኖ ከመጣ የምናየው በምስጢረ ስላሴ ያለው ተዋህዶ በምስጢረ ስጋዊ ያለው ተዋህዶ ስለሚመራ ነቢዩ ሚልክያስ እንደተናገረው ስላሴን ወይም እግዚአብሔርን ወይም ኢየሱስ ክርስቶስን ፀሐይ ብሎታል። ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ነው ሲል፣ መቼም ክንፍ ያለው ፀሐይ የለም። ህመምተኞችን የሚፈሩስም የጽድቅ የሚባል ፀሐይ የለም። ለሀጣንም ለጻድቃንም የሚወጣ ፀሐይ ነው። ይሄ ፀሐይ ከሆነ ፀሐይ የተባለ መድኃኔዓለም ኢየሱስ ክርስቶስ እግዚአብሔር ነው። እንደዚያ ከሆነ ወደ ሊቃውንቱ ስንመለስ እነ ቅዱስ ቴዎዶጦስ አባ ሕርያቆስ ሌሎችም ብዙ ቅዱሳን ሊቃውንት ሥላሴን በፀሐይ እየመሰሉ ይናገራሉ እና አሁን ይሄ በፀሐይ የሚመሰሉበትን ምስጢር ስናይ ትልቅ የምስጢረ ተዋህዶና የምስጢረ ሥላሴ ነገር ነገረ ክርስቶስም ወይም በሌላ ነገረ ክርስቶስም ነገረ ሥላሴ ምስጢረ ሥላሴም እዚህ ውስጥ ስላለ ማለት ነው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው ይላሉ። ከመጽሐፍ ቅዱስ ተነስተው ነው፣ ዝም ብለው ከየትም ማምጥተው አይደለም። አብ ፀሐይ፣ ወልድ ፀሐይ፣ መንፈስ ቅዱስ ፀሐይ ሲል ምን ማለት እንደሆነ ግልጽ ነው። ፀሐይ ሶስት ነገር አለው። በትርጓሚያችን በጣም ብዙ ጊዜ የምንሰሙት ሶስት ነገር አለው። አካል አለው፣ ወይም ክበብ የምንለው ማለት ነው። ብርሃን አለው፣ ሙቀት አለው። በፀሐዩ በፀሐዩ አካል ወይም ክበብ እግዚአብሔር አብ ነው የሚመሰለው። በፀሐዩ ብርሃን ወልድ ኢየሱስ ክርስቶስ ነው የሚመሰለው። በፀሐዩ ሙቀት መንፈስ ቅዱስ ነው የሚመሰለው። አሁን ወደ ምስጢረ ሥጋዌ ስንመጣ እኔ የዓለም ብርሃን ነኝ ብሏል። ከፀሐዩ አካል የተገኘ የዓለም ብርሃን ነው። የፀሐይ አካል ሁለት ነገሮችን ያስገኛል ሙቀትንና ብርሃንን። አሁን ሁላችሁም ልክኛ ልትጠይቁን ወይም ደግሞ ጥያቄውን ልትሰሙ እንደመጣችሁ ሁሉ ወይም ልትጠይቁ እንደመጣችሁ ሁሉ እናንተም ብትጠይቃችሁ ነው መጠየቅ አይቻልም? እንደዛ ከሆነ ፀሐይ ወጣ ስንል፣ የትኛው ነው ቀድሞ ወጣ የምንለው ወይም ደግሞ የትኛው ቀድሞ ይወጣል ብንል፣ የትኛው ነው ቀድሞ ወጣ የምንለው? አካሉን ነው፣ ሙቀቱን ነው ወይስ ብርሃኑን ነው ብላችሁ ምን ብላችሁ ትመልሳላችሁ? አቤት ሶስቱ ወይስ ብርሃኑ? ብርሃኑ ብ ያሳሳቷቸው መሰለኝ። እሺ ጊዜ ለመቆጠር ሶስቱ አንድ ጊዜ ነው የሚወጡት። ምናልባት አንዳንድ ሰው የሚሳሳተው ያለበትን ቦታ ያይና ለምሳሌ እቤት ከሆነ እቤት ከሆነ የፀሐይን ብርሃን ያገኛል። ሁለቱን ግን አያገኙም። ሰው ቤት ከሆነ ደመና በመጣ ጊዜ የፀሐይን ብርሃን ያገኛል፣ ሙቀቱንና አካሉን ላያየው ይችላል። እና ካለበት አንጻር ከራሱ ውስን ቦታ አንጻር፣ አይ የፀሐዩ አካል እኮ የለም እኔ አላየሁትም፣ ያየሁት አይደለም፣ ሙቀቱም የለም፣ ደመና ነው፣ ክረምት ነው፣ ቅዝቃዜ ነው ብሎ ብርሃኑን ብቻ የሚጠቀም ሰው የፀሐይ አይ ብርሃንማ ብርሃን ብቻውን ነው እንጂ አሁን እየደረሰኝ ያለው አካሉ ይታለ ሙቀቱ ይታለ ሊል ይችላል። ይሄ እኛ ካለንበት አንፃር ነው። ለምሳሌ ሰው ፀሐይ አቃጠለኝ ብሎ ጃንጥላ ሲይዝ ጃንጥላው እኛን ከፀሐይ ሙቀት ይከላከልልናል። ጃንጥላው በፀሐይ ልክ ይዘነው ነው ወይስ በራሳችን ልክ ይዘነው ነው? እ በፀሐይ ልክ የዘረጋ ነው ጃንጥላ የለም። በራሳችን ልክ ስለያዝነው ግን በልካችን ይከላከልልናል። እና ልክ የፀሐይን ብርሃን በልካችሁ አታስቡት፣ በራሱ ልክ ስታስቡት ፀሐይ ወጣ የሚባለው አንድ ጊዜ ነው። አካባቢያቸውን ካያቸውትማ መልክዓ ምድራችን የተገለባበጠ ስለሆነ ምናልባት እንደ ሁኔታው እንደ አየሩ ጠባይ ሁሉ ነገር አስቸጋሪ ሊሆን ይችላል። እና ሶስቱም አንድ ጊዜ ነው የሚወጣው ፀሐይ ወጣ ሲባል፣ በጣም የሚገርመውና የሚደንቀው ግን ብርሃንና ሙቀት የሚገኙት ከፀሐይ አካል ነው ከፀሐይ አካል እየተገኙ ሙቀትና ብርሃን የፀሐዩ አካል ቀድሟቸው የለም። ብቻውን የፀሐይ አካል ብቻውን ወጥቶ አያውቅም? በፀሐዩ አካል ማን ይመሰላል ብለናል፣ እግዚአብሔር አብ ነው የሚመሰለው። በፀሐዩ ብርሃን ማን ይመሰላል? እኔ የዓለም ብርሃን ነኝ ያለው መድኃኔ ዓለም ክርስቶስ ነው። በፀሐዩ ሙቀት መንፈስ ቅዱስ ነው። በጣም ቀላል ጥያቄ እንግዲህ፣ እስከዚህ ከተግባባን ዓይናችን የሚፈልገው የትኛውን ነው ወይም የዓይናችን ብርሃን ከየት ከፀሐይ ሙቀት ጋር ነው የሚዋሃደው? ወይስ ከአካሉ ጋር ነው የሚዋሃደው? ወይስ ከብርሃኑ ጋር ከየትኛው ጋር ነው የሚዋሃደው? የኛ ዓይን ከፀሐይ አካል ጋር አይዋሃድም። የኛ ብርሃን አያችሁ፣ ረቂቁ የፀሐይ ብርሃን ረቂቁ የፀሐይ ብርሃን ከገዘፈው የሥጋ ብርሃናችን ጋር ነው የሚዋሃደው። ከሙቀቱ ጋር ቢዋሃድም ዓይናችን ይፈሳል። ከሙቀቱ ጋር ተዋህዶ የለም። ከፀሐዩ አካል ጋር ተዋህዶ የለም። ከብርሃኑ ጋር ብቻ ተዋህዶ እናያለን። እንቅፋት እንዳይመታን እሾህ እንዳይወጋን እንራመዳለን፣ መጻሕፍት እናነባለን፣ እንመለከታለን። ባጭሩ፣ ይሄ የፀሐይ ብርሃን የኢየሱስ ክርስቶስ ምሳሌ ሆኗል። እኔ የዓለም ብርሃን ነኝ ብሏል። ረቂቁ የፀሐይ ብርሃን ከግዙፉ የሥጋችን ብርሃን ጋር ተዋህዶ እኛ እንደምንንቀሳቀስ ሁሉ ረቂቁ እግዚአብሔር ቃልም ቅድመ ዓለም ከአብ ተወልዶ አካል ዘእምአካል ባህሪ ዘእምባህሪ ተወልዶ ድህረ ዓለም 5500 ዘመን ሲፈጸም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ረቂቁ ገዘፈ፣ ግዙፉ ረቂቅ ሆነ። እኛ አሁን የፀሐይን ብርሃን ተጠቅመን ስናይ ሁለት ነገሮች አሉ። ረቂቁ የፀሐይ ብርሃን አለ፣ ግዙፉ አይናችን ብርሃን አለ። ሁለቱ ተዋህደው ነው የምናየው። ረቂቁ የፀሐይ ብርሃን የኢየሱስ ክርስቶስ ምሳሌ ነው። የእኛ የአይነ ብርሃን ከፀሐይ አካል ጋር አይዋሃድም። አካሉ ካስገኘው ብርሃን ጋር ነው የሚዋሃደው። የኛ አይን ከሙቀቱ ጋርም አይዋሃድም። ምን ማለት ነው? አብ ስጋ አለበሰም። ከስጋችን ጋር እንዳልተዋሃደ ሁሉ የፀሐይ አካል የፀሐይ ሙቀት ከስጋ አይናችን ጋር እንደማይዋሃድ ወይ እንዳልተዋሃደ ሁሉ አብ ስጋ አለበሰም። መንፈስ ቅዱስ ሰው አልሆነም። በተለየ ሁኔታ ስጋ የለበሰ በተለየ አካሉ ወርዶ ተወልዶ ሰው የሆነ ብርሃን የተባለው ኢየሱስ ክርስቶስ ብቻ መሆኑን ሊቃውንት ቤተ ክርስቲያን በዚህ መንገድ ገለጡልን። ስለዚህ ቅድመ ዓለም በተዋህዶ ከአብ አካል ዘም አካል ባህሪ ዘም ባህሪ እየተወለደው ቀዳማዊ ልደት አለው። ሁለተኛው ልደቱ አሁን ከእኛ ስጋ ጋር እንደሚዋሃድ የፀሐይ ብርሃን ሁሉ ሁለተኛው ልደት ደግሞ 5500 ዘመን ሲፈጸም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሁለተኛ ያለ ወንድ ዘር የተወለደ መድኃኔ ዓለም ኢየሱስ ክርስቶስ አምላክ እግዚአብሔር ነው ብላ ቤተክርስቲያን ታምናለች። ስለዚህ ክርስቶስ አምላክ ወይም ኢየሱስ ክርስቶስ ማን ነው ስንል፣ ቅድመ ዓለም ከአብ አንድነት ከመንፈስ ቅዱስ አንድነት ጋር ሆኖ ወይም ከመንፈስ ቅዱስ ከአብ ጋር አንድ አካል ምንድን ነው አንድ ስልጣን ኖሮት ዓለምን የፈጠረ በመንግስት በስልጣን አንድ የሆነ በአገዛዝ አንድ የሆነ በባህሪ በህልውና በጌትነት አንድ የሆነ? ቅድመ ዓለም ከአብ አካል ዘም አካል ባህሪ ዘም ባህሪ የተወለደ ድህረ ዓለም አምስት ሺህ አምስት መቶ ዘመን ሲፈጸም ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነ አምላክ ነው። ኢየሱስ ክርስቶስ ሰው የሆነ አምላክ ነው። አምላክ ወሰብ፣ ሰው የሆነ አምላክ፣ አምላክ የሆነ ሰው፣ ወይም ሰውም አምላክም ነው ብለን እናምናለን።